በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት ሃያ አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት። በዚች እለት ጌታችን ከቅድስት ድንግል እናቱ ከአረጋዊ ዮሴፍ ከሶሎሜ ጋራ ወደ ግብጽ የተሰደደበት እለት ነው። በዚችም እለት ጌታችን በአረጋዊ ዮሴፍ በትር ብዙ አስደናቂ ታምራትንም አድርጓል። እመቤታችንና የተወደደ ልጇን መድኃኔዓለም በእጆቹ ስራ ይመግባቸው የነበረና እነርሱንም ከሄሮድስ ለማዳን ብዙ ሰማይትነትን የተቀበለ ጻድቁ የሰማንያ ሶስት ዓመቱ አረገ ቅዱስ ዮሴፍ ግብጽ የገባበትና ቅዳሴ ቤቱ የሚከበርበት እለት ነው። ከአስራ ሁለቱ ደቂቀ ነቢያት አንዱ የሆነው ቅዱስ ነቢዩ ዕንባቆም ዕረፍቱ ነው። ቅዳሴ ቤቱም በዚህ ዕለት ይታሰባል። የአሮን ልጅ አላዛር ዕረፍቱ ነው። ከአንጽና አገር የተገኘው የከበረ አባ ቀሲስ ሳብቁልታም በሰማይትነት አረፈ። ቅዱስ ያይቆም ነቢይ ነቢዩ ቅዱስ ያይቆም ከአስራ ሁለቱ ደቂቀ ነቢያት ውስጥ አንዱ ነው። በአንዲት እለት እህሉን ለሚያጭዱለት ሰራተኞች ምሳቸውን አዘጋጅቶ ተሸክሞ ይዞ የሬት የታዘዘ መልአክ ተገልጦለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ተጥሎ ላለው ለነቢዩ ዳንኤል ውሰድለት አለው። ቅዱስን ባቆም ጌታዬ ሆይ ባቢሎንም አላየዋትም፣ ጉድጓዱንም አላውቀውም አለው ወዲያውኑ መልአኩ የራሱን ጠጉር ይዞ ምግቡን በእጁ እንደያዘ ነጥቆ አንጠልጥሎ ወስዶ ወሰደና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶት መገበው። ወዲያውኑ ዕንባቆምን ወስዶ ወደ ይሁዳ ሀገር መለሰው። ቅዱስ ዕንባቆም በርጅና በሸመገለ ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሰሩ። ቅዱሱ ነቢይም ኢየሩሳሌም ደርሰው ወደ ቤተ መቅደስ በገባ ጊዜ በታላቅ ደስታ ተቀበሉት። ትንቢቱንም ሲሰሙ ወደ እርሱ ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ ብዙ ትንቢቶችን ተናገረ። ጌታችን በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጄ ይመጣል ብሎ እስከ መጨረሻው ተናገረ። ከእነዚህም በኋላ ከእስራኤል ልጆች አንዲት ሴት ወደ ቅዱስ ንቋቆም መጥታ እያለቀሰች ብሶቷን ነገረችው። በጣዖታና መልክም ያሉ ሁሉ ልጆቿን በግፍ ገድለው በጣዖታና መልክም ያሉ ሁለት ልጆቿን በግፍ ገድለው በጎዳና ላይ እንደጣሏቸው ነገረችው። ነቢዩም የልጆቹን አስከሬን ወዳለበት ጎዳና አብሯት ሄደና ነፍሳቸውን ይመልስ ዘንድ ወደ እግዚአብሔር ለመነ። ለመናውም ተሰምቶለት ልጆቹ ከሞት ተነሱ። ነቢዩ እረፍቱ በደረሰ ጊዜ ዘመዶቹን ጠርቶ በሞት እንደሚወሰድ ነገራቸውና ተሰበሰቡ። አንዲት ሴት ያህል አንዲስ አንዲስ ሰዓት ወደላይ ወደ ላይ እንደ ተመለከተ እየተመለከተ ተቀመጠ። እንሆ እንደ ሰው ክንድ ያህል ታላቅ ክንድ የሆኑትን ጣሪያ ሰንጥቃ ወረደችና ወደ አፉ ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። ደገኛው ንጉሥ አነስታጥዮስ የቅዱስን ዋቆ ምንገር ባነበበ ጊዜ አድንቆ በግብጽ ደቡብ ቀራጣስ ቀርጣስ የሚባል ቦታ ነቢዩ ባረፈበት ዕለት በስሞ በስሙ ቤተክርስቲያን ሰራለት። ቅዱሱ ነቢይ ረፍቱና ቅዳሴ ቤቱ ግንቦታ አራት ቀን ነው። ጥቅምት ስድስትም በአመት ወይ በዓሉ ታስቦ ይውላል። የነቢዩ የቅዱስን ማቆም ረዴት በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። ዳግመኛም በዚህ ችለት የእመቤታችንና የልጇ መዳን የዓለም ስደት ይታስባል። የእመቤታችን ስደት የመጀመሪያ አዲስ ኪዳን ስደት ነው። ከገነት የተሰደደውን አዳምን ወደ ቀደመ ክብሩ መንበሩ ከዚያም ወደሚበልጥ ክብር ለመመለስ የተወለደው ጌታችንና አምላካችን መድኃኒታችን የኢየሱስ ክርስቶስ ገና ህጻነቱን ጀምሮ ስደት መከራን ተቀብሏል። ወላዲተ አምላክ ቅድስት እናቱ እሳትን አዝላ በብርድ ተንገላታች። ለእኛ የሕይወትን እንጀራ ተሸክማ እርሷ ተራበች። የሕይወትን ውኃ ተሸክማ እርሷ ተጠማች። የሕይወትን ልብስ ተሸክማ እሷ እሷ ተራቆተች። ያ ሕይወት ሐሴት ደስታ ተሸክማ እርሷ አዘነች። እመ አምላክ ስለ ልጇ ብላ ተርባ፣ ተጠምታ፣ ታርዛ፣ ደክማና አዝና አልቅሳለች። እግሯ ደምቷ ልጅ ወግቷታል፣ አንቁራ ውጠተዋታል። እርሷንም ይህን ሁሉ መከራ የተቀበለችው ልጇን ለማዳን ለእኛ ለዘላላማ የድነት ነውና አባቶቻችን እንዲህ ብለው አመስግነዋታል። ድንግል ሆይ ርጉም በሆነ ሄሮስ ዘመን ከልጅሽ ጋር ከሀገር ሀገር ስትሸሽ ከአንቺ ጋር መሰደዱን አሳስቢ። ድንግል ኮይ ከዓይንሽ የፈሰሰውን በተወደደ ልጅ ፊት የወረደውን መሪርን አሳስቢ። ድንግል ኮይ ረሃቡን ጥሙን ችግሩን ሀዘኑን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ ብለው በቅዳሴ ማርያም ላይ አመልተው አስፍተው አመስግነዋታል። የእመቤታችን የስደቷን ጥንተ ነገር ስናየው እመቤታችን በቤተ መቅደስ አለች። ከአባቷ የሚመጣላትን የተረፈ ከአባቷ የሚመጣላትን እየተረፈረፈ ህብስ ለድቦችና ጦማዳሪዎች መጸውት ነበር። ሰባት ዓመት በሆነ ጊዜ ግን ወላጆቿ አረፉና እነርሱ የተውላትን ወርቅና ብዙ ገንዘብ እግዚአብሔርና ለጦማዳሪዎች ሰጠች እንጂ ምንም አልወሰደችም። ካህናቱ እንደ ባህላቸው መሰረት ከቤተ መቅደስ በብጽት ያደገ ሰው ሴትም ይሁን ወንድ ለአካለ መጠን ሲደርስ በቤተ መቅደስ እያገለገለ እንዲኖር ወይም ከካህናቱ ወገን መርጦ እንዲያገባና ሀብት ሰጥተው እንዲሸኙት ሁለት ምርጫ ይሰጡታል። እመቤታችንም አስራ ሁለት ዓመት በሆና ጊዜ ሊቀ ካህናቱ ዘካርያ ሲነኑ ምርጫ ሲያቀርብላት እመቤታችንም በልቧ የሰው ልጅ ሀሳብ የላትምና እኔስ በእግዚአብሔር ቤት እያገለገልኩ መኖርን መርጣለሁ አለችው። ካህናቱም ስለ እርሷ ወደ ቤተ መቅደስ ገብተው እግዚአብሔር የሚነግርህን በጸሎት ጠይቅ አሉትና እርሱም የክህነት ልብሱን ለብሶ ወደ ቅድስተ ቅዱሳን ገብተው በጸሎት ሲጠይቅ እግዚአብሔር መልአኩን ልኮለት ሚስቶች የሌሏቸውን የዳዊት ወገን የሆኑ ወንዶችን ሰብስቦ በትራቸው ላይ ስማቸውን ጽፎ ወደ ቅድስተ ቅዱሳን እንዲያገበው ነገረው። ሊቀ ካህናቱ ዘካርያስን በአዋጅ አስነግሮ 1985 ብትሮችን ሰብስቦ ሲጸልይባቸው ቢያድር በአረጋዊ ዮሴፍ በትር ላይ ምልክት ታየ። በትሩም ሲሰጠው ነጭ እርግብ መጥታ በዮሴፍ ላይ አረፈች። እርሱም ድንግልን እንዲወስዳ ሲነግረው አለቀሰ። ይቅርበሉኝ፣ እኔ ሽማግሌ ነኝና ልጆችም አሉኝ፣ እድሜም 83 ዓመት ነውና እያለ አለቀሰ። ዘካርያስ ምን ስራ ከኛ ዘንድ አይደለም፣ እግዚአብሔር አዞናል እንጂ እርሷን ጠብቃት ዘንድ ሰጥቷል። የእግዚአብሔር ትእዛዝ እምቢ አትበል ትእዛዙንም አንቀበልም ያሉትን ፈጣሪ እግዚአብሔር እንዴት እንዳደረጋቸው አስብ እያለ አጽናናው! አረጋዊ ቅዱስ ዮሴፍም እየፈራ ድንግል ማርያምን ወደ ቤቱ ወሰዳት። አቤቱ ከቤቱ ወስዶ ልጆቹ፣ ቤተሰቦቹ ይጠብቋ ዘንድ አደራ ሰጧቸው ወደ ንግድ ሄደ። እመቤታችንም ወደ ዮሴፍ ቤት በገባች ጊዜ ልጆቹ እናታቸው በልጅነታቸው ምታባቸው ነበርና የሙት ልጆቹ ነው አገኘቻቸው። ዮሴፍ አስቀድሞ ማርያም የምትባል ሚስት አግብቶ ነበር። ከርሷም ሶስት ልጆችና ሶስት ሴቶችና አራት ወንዶች ልጆች ነበሩት። እነርሱም ወንዶቹ ስምዖን፣ ያዕቆብ፣ ይሁዳና ዮሳ ናቸው። ማቴዎስና ማርቆስም ይህንን በወንጌላቸው ጽፈውታል። እመቤታችንን በመላኩ ብስራት የጌታችንን ጌታችንን ስትጸንስ ያን ጊዜ ዕድሜዋ 14 ዓመት ከአስራ አንድ ወር ነበር። አረጋዊ ዮሴፍን ከሶስት ወር በኋላ ሥራውን ጨርሶ ወደ ቤት ሲመለስ ድንግልን ጸንሳ አገኛት። እጅግ ደነገጠ። በራሱ ላይ ትቢያ ነስንሶ በምድር ላይ ወድቆ መራራ ልእሶን አለቀሰ። ማርያም ወይ ከይናቱ ስላአንቺ ቢመረምሩኝ ምን እመልስላቸዋለሁ? በፈጣሪ በእግዚአብሔር ፍትስ እንዴት እቆማለሁ? ከሚያገኘኝ ስደትስ የተነሳ ስድብስ የተነሳ ወዮልኝ? የእግዚአብሔር ልጅ ሆይ ከማይጸንሽ፣ የእስራኤል ልጅ ሆይ ከማይጸንሽ፣ ክብርሽን የደፈረ ማን ነው? ከማን ጸነስሽ? ክብርሽንስ የደፈረ ማን ነው? እያለ ጠየቃት። ድንግልም እንዲህ አለችው፣ እኔ ንጹሕ እንደሆንኩ እግዚአብሔር ያውቃል። ይህን ያደረገው እግዚአብሔር ነው እያለች ሁኔታውን በደንብ አስረዳችው። እርሱም የሚያደርገው ግራ ገብቶ ሳለ ይገለጥለት ዘንድ በለእሶ ወደ እግዚአብሔር አመለከተ። እመቤታችንም ጌታዬ ሆይ ይህን ምስጢር ለአገልጋዩ ለዮሴፍ ግለጥለት ብላ ጸለየች። ወዲያውኑ እግዚአብሔር መልአኩን ልኮው ለዮሴፍ በሕልም ተነጋገረው፣ በማኅጸኗ ያለው በግብረ መንፈስ ቅዱስ ነውና አትፍራ በመንፈስ ቅዱስ ሥራ የተጸነሰ ነው አለው። ሕዝቡንም ሁሉ ከኃጢአታቸው ያድናቸዋል እያለ አስረዳው። ከእንቅልፉም ነቅቶ እጅግ ደንግጦ ወደ እመቤታችን ቢሄድ ስትጸልይ ያገኛትና ሰገደላት። ከዚህም በኋላ በናዝሬት ከሚኖሩ ከካህናት ወገን የሆነ አንድ ካህን አረጋዊ ዮሴፍን ሰላምታ ይሰጠው ዘንድ ወደ ቤቱ መጥቶ ምነው ወደ ቤተ መቅደስ አልመጣሃም ቢለው ዮሴፍን ከመንገድ የመጣወት ገና ትናንት ነውና እረፍ ልበል ብዬ ነው አለው። እንግዲህ እንዲህ ሲጨዋወቱ ያም ካህን ወደ ንጽህት ድንግል ዓይኖቹን አንስቶ ተመለከተና እንደ ጸነሰች አወቀ። ወዲያው ርጦ በፍጥነት ወደ ካህናቱ በመሄድ ስለ እርሱ ምስክር የሆናችሁለት ዮሴፍ እንሆ በደለ ኃጢአትንም ሰራ ከእግዚአብሔር በተመደስ የወሰዳትን እናንተም ጠባቂዋ ያደረጋችሁት ድንግል ማርያምን አወቃት ጸነሰች ብሎ ነገራቸው። እነርሱም ወደ ዮሴፍ መልእክተኞች ልከው ማርያምን ይዘሃትና ብለው ላኩበት። ዮሴፍም አምጥቷት ሁሉ ሁሉም ቢመለከቷት ጸንሳለች። ወደ ካህናቱም ሁሉ መልእክተኞች ልከው ሁሉ ካህናት ተሰበሰቡና ዮሴፍንና ድንግል ማርያምን በአደባባይ አቆሟቸው። እመቤታችንን በእስራኤል ድናግል ላይ ለምን ስልብን አደረግሽ እያሉ ወቀሷት። በሙሴም ሕግ መሰረት ሆድን የሚሰነጥቅ ማየዘለፋ አጠጧትና የሚያደርጋትን ለማየት ተሰበሰቡ። ነገር ግን ማየት ዘለፋ እንኳንስ በእርሷ ላይ ጉዳት ሊያደርስ ይቅርና ፊቷ እንደሚያዝያጫ ፀሐይ እንደሚያዝያ ጨረቃ አደመቀው። የመንፈስ ቅዱስ ስራ የማያምኑትን ብዙዎችን ግን አቃጠላቸው። እነርሱም የድንግልን ንጽህናዋን ባዩ ጊዜ እጅግ ተደነቁ። በሆዷ ውስጥ የተጸነሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑንም እየተረዱ ዮሴፍና እመ ቤታችንም፣ እግዚአብሔር ካልፈረደባችሁ እኛ እንፈርድባችሁም፣ በሰላም ወደ ቤታችሁ ሂዱ ብለው አሰናበቷቸው። በአውግስጦስ ቄሳር ትእዛዝ መሰረት ሄሮድስ በሀገር ይሁዳ ሰው ሁሉ በየወገኑ በየአገሩ በየአባቱ ይቆጠር ዘንድ አዘዘ። አይሁድም ለመቆጠር ብቻ ሳይሆን ሄሮድስን አይወዱትም ነበርና ከቄሳር ጋር ያጣሉ ዘንድ ተሰበሰቡ። መቤታችን የሚመውላው ጀዋ ወቅት ደርሶ ነበርና አረጋዊ ዮሴፍ ወደ ቤተልሔም ወሰዳትና ከአንዲት የረኞች ዋሻ ውስጥ ይዟት ገባና። በዚያ በዚያም ከብቶች የሚያድርበት የፈረስ ግንብ ነበረ። ይህንንም በኬብሮን ትዩ ሲሆን ከቀድሞ የሴ ቤት ነበርና ዳዊት በዚህ ቤት ተወልዷል። በዚያም በሳሙኤል ልጅ የመንግስት ቅባት ተቀብቷል። ቦታው በባቢሎን ስደት ጊዜ ፈርሶ፣ የፈረሰው ግንብ ከሩቅ ለሚመጡ ነጋዴዎች ማደሪያ ሆኖ ነበር። በአጠገም ዋሻ ነበርና ጌታችንን በታሳስ ወር በመንፈቀ ለሊት ማክሰኞ ቀን በዚህ ዋሻ ተወለደ። ጌታችንን በተወለደ ጊዜ ዋሻው በእጅጉ ስላበራ ዮሴፍ ደንግጦና ተንቀጥቅጦ መሬት ላይ ወደቀ። እመቤታችንም ስትወልድ እንደ ሴቶች ሁሉ ልማድ ሕማም አላገኛትም። መላኩም ለእረኞቹ አብስሯቸው አበሰሯቸው ወደ ዋሻው ሂዶ የተወለደውን ሕጻን ከእናቱ ከዮሴፍ ጋር አገኙት። ከእረኞችም አንዱ የቤተልሔም እና በኋላም በይሁዳ ተተካው ማትያስ ነበር። እረኞቹ የበግ ጠቦትና የላሞተትን ማረልና ቅቤን አምጥተው እጅ መንሻ አቀረቡ። የሕፃኑን መለኮታዊ እግር ስመው ከሁለቱም በፊት ከሁሉም አስቀድመው ሰገዱለት። ለእመቤታችን ከዮሴፍም ለእመቤታችንና ለዮሴፍም ከሰገዱ በኋላ ተመልሰው ሄደው በይሁዳ አገር ሁሉ ዜናውን ተናገሩ። ሰሎሜን እመቤታችን በድንግልና የበኩር ልጇን እንደወለደች ስትሰማ መጀመሪያ በዓይኖች ካላየሁ በእጆችም ካልዳሰስኩ አላምንም ብላ ወደ ዋሸው ሄደች። ወደ እመቤታችን ቀርባ ሰውነቷ እንዳሰሰች ወዲያው መለኮታዊ ተሳት የወጣበትን ሰውነቷ እንዳስሳለችና እጆቿ ተቃጠሉ፣ ደረቁም። ወዲያው በታላቅ አልየጮች እያለቀሰች የአምላክናት ወይ ይቅርብኝ፣ የሃይማኖት የሁለት ታላቅ መከራን አመጣብኝ ያለች እያለች በሚፊታችን ፊት መሪር ቅሶ ድንግል ማርያምም ወደ ልጇ ማለደችላት። በዚህም ጊዜ መልአኩ መጥቶ ሰሎሜን እግዚአብሔር ይቅር ብሎሻል፣ ወደ ህፃኑ እጅና በተቃጠሉ እጆች ሲያዢውና ታቀፊው ታቀፊው ትድኛለሽ አላት። እመቤታችንም ታቅፈው ዘንድ ህፃኑን ልጇን ለልጇን ሰጠቻት። የቅዱስ ሰሎሜ ሰሎሜም ታቀፈችው ጊዜ እጇ ወዲያው ዳነላት። የእመቤታችን ድንግልናዋን አምና ሰግዳላታለች። ሰሎሜም ያየችውን የሆነውን ሁሉ ለኢየሩሳሌም ነዋሪዎች ሁሉ ለማውራት እጅግ ተቻኩላ ከዋሻ ወጥታ ስትሄድ ከሰማይ ድምፅ መጣላትና ያየችውን ታምር ሕፃኑ ወደ ቤተ መቅደስ እስኪገባ ድረስ ለማንም እንዳትናገር አስጠነቀቃት። ጌታችንም እንዳይሁድ ልማድ በስምንተኛው ቀን ግዝረትን በግብረ መንፈስ ቅዱስ ፈጽሞ በአርባኛው ቀን ወደ ቤተ መቅደስ ወሰዱት። ጌታችንን ከመወለዱ ከሁለት መቶ ሰባ ሰባት ዓመት በፊት በንጉሥ በጥሊሞስ ትእዛዝ ከሰባ ሁለቱ ሊቃውንድ መጽሐፍታቸውን ከዩናናውያን ቋንቋ ወደ ጽር ቋንቋ ሲተረጉሙ 123 ዓመቱ ስምዖን ነበር። ትንቢተ ኢሳይያስን የተረጉመ የተረጎመ እርሱ ነበርና ድንግል በድንግልና ጸንሳ በድንግልና እንደምትወልድ ይህንን ሲያይ እንዳይሞት እግዚአብሔር ቃል ገብቶለት ነበር። ወደ ቤተ መቅደስም ሲመጣ መላኩ ለስምዖን ተገልጦለት ሲጠብቀው የኖረው ተስፋውን እውን ሆኖ ዛሬ መሲሁን በክንዶቹ እንደሚያቅፈው ነገረው። በቤተ መቅደስም ጌታችን አገኘውና ታቅፎ ጌታዬ ሆይ ዐይኖች ማዳህንን አይተዋልና ባሪያም በሰላም አሰናብተኝ አለው። ለመቤታችንም ጦርና ሰይፍ በልብሽ ውስጥ ይገባል ብሎ በልጇ ምክንያት የሚደርስባትን መከራ በትንቢት ተናግሯል። ጦርና ሰይፍ ያለው የክርስቶስም መከራ ነው። በሕማሙና በመቸንከሩ ልቧ መሪር በሆነ የሐዘን ጦር ተወግቷልና አንጀቷን በተሳለ የዘ የሰይፍ ሐዘን ተነዋውጧልና ልጇ የተቀበለውን መከራዎችም እንደርሱ ል እርሱ በልቦናዋ እመቤታችን ተቀብለዋለችና ስለዚህም የሰማይታት እናት ትባላለች። ከሰባ ሰገል አንዱ ዘሩ አስተር የሚባለው ስለ ኮከብ መውጣትና ስለ ክርስቶስ ትንቢት ተናግሮ ነበርና ከዚያም ጊዜ ጀምሮ የጥበብ ሰዎች መጻሕፍትን ተምረው በትንቢት ታምነው ይኖሩ ነበር። ስለዚህም በየዓመቱ ሁሉ አንድ ቀን ከፍ ባለ ተራራ ይሰበሰቡና ኮከቡን ይመለከቱታል። ክርስቶስም በተወለደ ጊዜ አዲስ ኮከብ በሕፃን መልክ ታያቸው። በላይም ላይ የመስቀል ምልክት አለው። የአሕዛብ ተስፋቸውና መስፍናቸው የአይሁድ ንጉሳቸው ወደ ምድር ወረደ የሚል ቃልም ሰሙ። እጅ ለመንሳትን ለመስገድም ፈጥናችሁ ሂዱ አላቸው። መጽሐፍ ቅዱስን የጠበብ ሰዎች ቁጥር ባይገልጸውም አውግጾስና ዮሐንስ አፈወርቅ 12 ናቸው ብለዋል። በሦስቱ የትውልድ ቅርን መስለው ሦስት ናቸው የሚሉም አሉ። ዮሐንስ አፈወር እንደ ተናገረው በአምስት ወር ደርሰው ደብረዘይት እግር ስር ከተሙ። ተጉዞም ኢየሩሳሌም ከተማ ገብቶ የተወለደውን የአይሁድ ንጉሥ የት ነው ብለውት ሲጠይቁ ሄሮድስና መላዋ ኢየሩሳሌም ታወኩ። ሰብአ ሰገልም በኮከቡ ተመርተው ወደ ቤተልሔም ዋሻ ገብተው ሕፃኑን ከእናቱ ከዮሴፍ ጋር አገኙትና ወድቀው ሰገዱለት፣ እጅ መንሻም አቀረቡለት። መልአኩም ከሄሮድስ እንዲሰውሩት ነገሯቸው፣ በሌላ መንገድ ተመለሱ። እመቤታችን የዮሴፍ ስርዓቱ ሁሉ ፈጽሞ ሲጨርሱ ወደ ሀገራቸው ተመለሱ። የስሟንም ትኔት ይፈጸም ዘንድ የሄሮድስ ቁጣ ነደደችና ሁለት ዓመት ከዚያ በታች ያሉ ሕፃናት ሁሉ ይገድል ዘንድ አዘዘ። የነቢዩ ኤርምያስ ትኔቱን ተፈጸመችና 144 ሕፃናት ተገደሉ። መቃብራቸውን በራማ ሀገር በበለሳፍ አፍስሩ ነው። መልአኩም ለዮሴፍ ተገልጦለት ሄሮስ ሕፃኑ ሊገድሎ ይፈልገዋልና ተነስ፣ ሕፃኑና እናቱን ይዘው ወደ ምድረ ግብፅ ሺሽ አለው። እርሱም ወዲያ በሌሊት ተነሱ ይዟቸው ሸሸ። ከናዝሬት ጀምሮ የባህሩን ዳርቻ ይዘው እስከ ፍልስጤም ደረሱ። በስድስት ቀን ደክሟቸው አንድ ዋሻ ውስጥ ገቡ። እመቤታችንን በጸሎቷ ውሃን አመነጨችና ጠጡ። ያም ምንጭ ስሙ የማርያም ውሃ ተብሎ እስከ ዛሬ ድረስ አለ። በሌሊቱም ቦታዎች እመቤታችን ስትጸልይ ውሃ እየፈለቀ በእርሷን በእርሱ ልጇን ገለውን ታጥባዋለች። አስር ቀን ያህል በይሁዳ አገር አስር ቀን ያህል በምድረ በዳ እጅግ አስቸጋሪ ጉዞ ከተጓዙ በኋላ ግብፅ ደረሱ። ጌታችንን በምድረ ግብፅ በደረሰ ጊዜ ከነቢዩ ኤርምያስ ስኒት መሰረት የግብፅ ጣዖታት ከመሰረታቸው ተነዋውጠው ምድር አፏን ከፍታ ዋጠቻቸው። በግብፅ ኤሊዮኖስም በግብፅ ኤሊዮጶስም ሀገር ገብተው ዮሴፍ ማረፊያ ሰራ። በዚያም ባለች ተራራ ስር ጌታችን ውሃነ ፈለቀ። ይችውም በእኛ በቅጥበ በቅብጥ ሰዎች ዘንድ ሰኔ ስምንት ቀን የምትታሰበው እለት ናት። ደም አፍሰስ የለመደ ርጉም ሄሮድስ ሚስቱን ማርያምን ከገደላት በኋላ ይበቀሉኛል በማለት ከእርሷ የወለዳቸውን የገዛ ልጆችንም ገደላቸው። ከዚህ በኋላ በስጋው ጽኑ መከራ መጣበትና እግዚአብሔር የደዌውን ዘመን አስረዘመበት። ሲበላ ቢበላ ቢበላ አይጠግብም፣ ይልቁንም ረሃብና ጥም ይበዛበታል። አንጀቱም ተቋጠረ፣ ሰውነቱም ተልቶ ሰው ሁሉ አልቀርበዋለ ማቆ ሲያበቃ በመጨረሻን ክፉ አሟሟት ሞተ። የእግዚአብሔር መልአክ ዮሴፍን ሄሮድስን ስለሞተ ሕጻንና እናቱን ይዘው ወደ እስራኤል እንዲመለስ ንገረው። ተመልሶን በፍጹም በፍልስጤም አልፈው ድልማጥያ ወደ ምትባል አንዲት ሀገር ደርሰው በበረሀ ውስጥ ተቀመጡ። እመቤታችንም ከልጇ ረሃብ ቢጠናባት እመቤታችንም ከነልጇ ረሃብ ቢጠናባት እማን ወደ ምትባል አንዲት ከበርቴ ባላት ቤት ሂዳ ቁራሽ እንጀራ ለልጇ ጥቂት ወተትን ለመነቻል። ያቺ ክፉ ሴት ልቧን በሐዘን የሚሰብር ክፉ ንግግርን ተናገረቻት። ጻድቅ ዮሴፍም እንዲህ አለ፦ እንግዳን ካለ ይሰጡታል ከሌለ በሰላም ይሸኙታል እንጂ ለምን ክፉ ንግግር ትናገሪያለሽ? እያለ ሲነጋገር አሽከሯ ኮቲባ የእመቤቷ ቁጣ ሰምታ መጥታ ጌታችንን ከመሬት ላይ ጥላ እንደ ድንጋይ አንከባለችው። እመቤታችንም ደንግጣ እያለቀሰች ልታነሳዎችን ቅዱስ ዮሴፍ ተይ ዋታንሹ ኃይሉን ያሳያላት ያን ጊዜ ምድር አፏን ከፍታ ዋጠቻት። ገረዷ ኮቲባን በለምጽ ተመታች። በቤታቸው ውስጥ በህይወት የቀረ የለም። ቤታ ቤተሰቦቿ ሆነው ከተራራ ወደ ተራራ ሸሹ። እመቤታችን ዮሴፍና ሰለሜን በትማን ቤት ስድስት ወር ከተቀመጡ በኋላ መልአኩ ተገልጦ ከዚህ እንዲወጡ አዘዛቸው። ወጡ። አርዲስ ወደ ምትባል አገርም ደርሰው የሀገሪቱ ሰዎች በሰላም ተቀብለው አስተናግዷቸው። መቤታችንም ከሀገር ገዢ ሆድ ውስጥ በጸሎቷ ባብ ስለወጣችለት ከህመሙ ስላዳነች በጣም አከበሯት። እውሮች፣ ከሶች፣ ለምጻሞች፣ አጋንድ ያደርባቸው ሁሉ እየመጡ የልጇን እጆች ይዛ ከሩቅ እያማትበች ፈወሰቻቸው። የረስም እንደሚፈልጋቸው መላኩ ሲነግራቸው ከአንዱ ሀገር ሌላ ሀገር የተዘዋውሩ ታችኛው ግብፅ ንሳ ድረስ ደረሱ። መቤታችንን በዚህ ያሉ ማምምተኞችን ፈወሰቻቸው። ከዚህ በኋላ አሁን መልአኩ ነግሯቸው ደምና መእታ ነጥቃ ወሰደቻቸው። የ38 ወራት መንገድ በአንድ ጊዜ ያደረሰቻቸው። በዚያም ትንሽ ከቆይ በኋላ ወደ ቢጎራ ቆላ ደረሱ። በዚያም ግጻን እንደህጋቸው ላማለክቶቻቸው ላሞችን አርደው ሰውላቸው። በጎሽ ባውራሪዝ በነጭ ዞን በሚመሰሉ አጋንት መጡ እመቤታችን ከሩቁና ተመለከተቻቸው። እነዚያ ጋንድ በጸሎቷ እንደ ጭስ በተነቻቸው፣ ግብፃውያን ፈርተው እየጮሁ ሸሹ። በዚያ ወራ ተረዳታ ማለክቶቻችን ጠፉብን ብለው እያዘኑ ሳለ ዮሴፍን ሲጸልይ አግኝተውት አስረው በምድር ላይ አስተኝተው አርባ ጊዜ ገረ አርባ ግርፋት ገረፉት። እርሱም በዚህ ጊዜ እመቤቴ ወይ ስለ አንችና ስለ ልጅህ መከራ አግኝቶኛልና እርጅኝ ብሎ በሀይል ጮኸ። እመቤታችንም ድምፁን ስለተሰማ የሄሮድስ ጭፍሮች የመጡ መስሏት እጅግ ደነገጠች። ቅዱስ ገብርኤልም ተገልጦ ካረጋጋት በኋላ ዮሴፍ በኃይል የደበደቡት የነበሩትን በእሳት ፈፍ ጨረሳቸው። ዮሴፍን በእጆቹ ዳሰውና ፈወሰው። መቤታችንም ዮሴፍን ባየችው ጊዜ ይህን ሁሉ መከራ ያገኘ በእኔና በልጄ ምክንያት ነው ብላ አንገድ ለአንገድ ተቃፎ ተላቀሱ። መላኩም ይህን ሐዘናቸውን በደስታችሁ ጊዜ ይህ ሐዘናችሁ በደስታችሁ ጊዜ ይረሳል እያለ ያረጋጋቸው አረገ። የሀገሩ ሰዎች የሚዋጓቸው ዘንድ ወጡና ክፉ ውሾችን ለቀቁባቸው። ነገር ግን ውሾቹ በሰው አንደበት እመቤታችን ያነጋግሩ፣ አሰግደውም የእግሯን ትቢ ያለ ሰው በመመለስ ባለቤቶቻቸው መልሰው መናከስ ጀመሩ። ብዙዎችም ገደሏቸው። ዮሴፍም እመቤቴ ሆይ በዚያ አገር ከምንኖርስ በዱር በበረሃ ብንኖር ይሻላል ብሏት ወደ ሌላ ትርጓሜ የሰላም ሀገር ወደ ሆነች ዲርዲስ ሀገር ደረሱ። ሰዎችም ይቺስ የንግሥታት ወገን ትመስላለች በላያችን ላይ ትነግስ ብናለች ብለው በክፉ ሲነሱባት፣ በማግስቱ ደምና ንድቃ ወስዳ ኤልሳቤጥ በሞት ካረፈችበት በረሃ ደረሰቻቸው። ዮሐንስ በእናቱ በድን ላይ ሆኖ እያለቀሰ ሳለ ዮሴፍና ሰሎሜ ባያቸው ጊዜ ደነገጠ። ጌታችንም አረጋገው። መቤታችንም ስለ ኤልሳቤጥ ሞት እጅግ መሪር ሁና መሪር የሆነ ልቅሶን ስታለቅስ ልጇ ድንቅ ምስጢርን ከነገራት በኋላ አረጋጋት። እመቤታችንም እናቱ የምታመታለችና ሞታበታለችና፣ በዚህ በረሃ ማንም የለውምና ዮሐንስን ከኛ ጋር እንውሰደው ስትለው ጌታችን እድሉ በዚህ በረሃ ነው ብሎ አረጋጋት። ከዚህ በኋላ ደመና ነጥቃ ወስዳ ወደ ጋዛ ምድር አደረሰቻቸውና በዚያ አተር የሚያበራዩ ሰዎችን አግኝታ እመቤታችን ለልጅ አተር ስጡኝ አለቻቸው። እነርሱን ክፉዎች ነበሩና፣ ይህ አተር ሳይሆን ድንጋይ ነው፣ የጠጠር ክምር ነው አላት። ሕፃኑ ልጇም እናቴ ሆይ እንደ ቃላቸው ይሁንላቸው፣ ታያቸው አላት። ያን ጊዜ ማተሩ ድንጋይ አሸዋ ሆነ። ይህም እስከዛሬ ድረስ አለ። ከዚህ በኋላ እመቤታችን ወደ ተወለደችበት አገር ወደ ሊባኖ መሰራራ ሄደው በዚያ ያሉ ሰዎችን በሰላም ተቀበሏቸው። እመቤታችን ብዙ ተአምራትን አድርገችላቸው። ገዥ ደማትያኖስም ሄሮድስን ሊዋገው ጦሩን አዘጋጅቶ ሳለ፣ ነገር ግን ፈቃደ እግዚአብሔር ከለከላቸው። መላኩም ተገልጦለት በእርሷ በእርሱ ምክንያት ብዙ ሰማዕትን ሰማዕታት ይሰየፉ ዘንድ አላቸውና ጊዜው ገና መሆኑን አስረድቶት ቴሮስ በጦር እንዳይገድለው ከለከለው። ደማትያኖስም ኃይሉና ጦሩን እጅግ የበረታ ነበር። ቅዱስ ጂጋርም በዚህ ወቅት ስለ መቤታችን ስለ ልጇ ሰማዕት ሆነ። ቅዱስ ገብርኤልም ለመቤታችን ተገልጦ ወደ ግብፅ እንድትሰደድ ነገራት። ዳግመኛ መላኩ ለገዥው ለደማትያኖስ ተገልጦለት ትንቢቱ ይፈጸም ዘንድ ያሰናብታት ነገረው። እርሱም አስቀድሞ በዙፋኔ ተቀመጭ፣ እኔና ሚስቲ አገልጋይ እንሁን እንጂ ከዚህ ሳትሄጅም፣ ብሎ ግድ ብሏት ነበርና ከዚህ በኋላ የአንድ ቀን መንገድ ሸኝቷት እንዲያላት ጥመቤቴ ሆይ ሄሮድ ቢፈልግሽ ወደ እኔ መልእክት ላኪብኝ፣ ፈጥኜ መጣለሁ። የእስራኤል አምላክ ቢፈድልኝ ከዛብሎን ከንፍታሌም፣ ከሐሴቦን ጀምሮ ይሁዳና ኢየሩሳሌምን ሁሉ አጠፋቸዋለሁ። ሰውን ብቻ የምገድል አይደለም። ዛፎችን ቁመው እንዲታዩ አልፈቅድም። አገሪቱን ፍርስራሽ አድርጋት፣ አለው። አላት የእግዚአብሔር ፈቃድ እንዳልሆነ አስረድታው መርቃ አሰናበተችውና በመነገታው ተለያዩ። ወደ ቤተልሔም ከደረሱ በኋላ አሁንም መልአኩ አዘዛቸውና በሌሊት ተነስተው ወደ ግብፅ ተጓዙ። ሄሮድስም አገሪቱን መጥቶ ከበባት። እነርሱም ቢያጣ በዚያ ያገኘው ሁሉ ሰየፈ። የሁለት ዓመት ከዚያ በታች ያሉ ህፃናት ሁሉ ሰብስቦ እንዲያመጧቸው አዘዘና 144 ሺህ የቤተልሔም ሕፃናትን ከእናቶቻቸው ላይ የቀማ ሰየፋቸው። መላእክትም እጅግ ደንግጠው ይለምን እንዲሆን ፈቀድክ ብለው አምላካቸውን ጠየቁ። እንዲህ የሚል ቃል ከዙፋኑ ወጣ። ኢየሩሳሌም በሰው ደም እንደምትታጠብ በነቢያት እንዲሁ ተጽፏልና እነዚህ ሕፃናት ለመንግሥተ ሰማያት ቀድመው የተዘጋጁ ናቸው። እመቤታችንና እነ ዮሴፍን ግብፅ ደርሰው በዚያም ቢቀመጡ ነገር ግን ግብፅ አልተመቻቸውም አልተመቸቻቸውም ሕዝቡን በሰላም አልተቀበላቸውም። ወደ ኢትዮጵያ በመጡ ጊዜ ግን ሕዝቡ ሁሉ በሰላም ተቀበላቸው። ከመንገዱና ከረሃብ ጥሙ ጽናት የተነሳ እጅግ ደክማለች እና የኢትዮጵያ ሰዎች እመቤታችን አይተው እጅግ አዘኑላት። ይህቺስ የነገስታት ዘር ትመስላለች፣ ነገር ግን አንዳች ችግር አጋጥሟት ተሰዳ ወደ ሀገራችን መእታለች ብለው እንክብካቤን አደረጉላት። እግሯንም አጠቡ፣ በክብር ማረፊያዎች ላይ አሳረፏት፣ መልካም መስተንግዶም አደረጉላት። እመቤታችንም ከድካሟ ካረፈች በኋላ ሀገሪቱን በእጅጉ ወደደቻትና የተወደደ ልጇን ይህን ሀገርና አዝዋን በመላ ወደጃቸው ሎና በስከዚህ በዚህ እስከ መጨረሻው እንኖራለችው። ጌታችንም ክብርት እናቱን ይህቺ ቅድስ ሀገር ናት፣ በኋለኛው ዘመን የቅዱሳ መነኮሳት ቦታ ትሆናለች፣ በውስጧም እስከ ዓለም ፍጻሜ ድረስ እመሰግንባታለሁ፣ የአንችን ስም ሳይጠራ አይውልባትም አላት። ከዚህም በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀምጦ፣ መላኩ ቅዱስ ራኤል መጣና እየመራቸው መላ ኢትዮጵያን ጎበኙአት። እመቤታችንም ሀገሪቱንና ህዝቦቿን ወዳቸዋለችና ደስም ተሰኝታለችና፣ ጌታችን ለክብርትናቱ ይህችን ቅድስት ሀገር አስራት አድርጌ ሰጠው ይሻላል። እመቤታችንም እጅግ ተደስታ ልጄ አምላኬ ብላ መሰገነችው። ከዚህ በኋላ ከአንድ ቦታ ወደ አንድ ቦታ እየተዘዋወሩ መላ ኢትዮጵያን በኪደተ እግራቸው ባረኳት። ጌታችንም በዚህ ቦታ እንዲህ አይነት ቤተ ክርስቲያን ይታነጻል፣ እገሌ የሚባል እንዲህ አይነት ቅዱስ ይነግሳል እያለ ብዙ ምስጢር ለእናቱ ነገራት። ከዚህ በኋላ የስደት ዘመን ሲያልፍ ሄሮድስም በመጨረሻ ክፉ አሟሟት ሲሞት መልአኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። እመቤታችንም ከዚህ አገር ባንሄድ መርጣለሁ ስትል የተወደደ ልጇ እናቴ ሆይ ጽድቅንና ፈቃድን ሁሉ ልንፈጽም ይገባሉ አጽናናትና ወደ ሀገራቸው ተመልሰው ሄዱ። አምላክን የወለደች ክብርት እመቤታችን ፍቅሯን ጣዕሟን በልባችን ታሳደረብን። ልጇ አምላካችን በምልጃዋ ይማረን። በዚህም ዕለት ቀሲስ አብቅልታ ይህም የቀሲስ አብቅልታ ይታሰባል። ይህም የእንጽና ሀገር የመከረ ቀሲስ ባለመድኃኒት ነበረ። ለበሽተኞች በጎ ሥራ በመሥራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን የሚሹትን ሁሉ ይሰጣቸዋል። በዚህ ወራት ወደ ሰኢድ አውራጃ ወደ ሰኢድ አውራጃ ወደ መኮንኑ አርያኖ ሲዶ አሪያኖስ ዲዮቅልጥያኖስ ላከ ያችን አገር ሰዎች ለጣዖት እንዲሰግዱ ያስገድዳቸው ዘንድ በዚያም ጊዜ ይህን ቅዱስ ያዙት ያዙት ወደ እስሙናይም ወስደው በመኮንኑ ፊት አቆሙት መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው ሊመልሰውን ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉት አዘዘ ከዚህ በኋላ በሕይወት እያለ በእሳት አቃጠሉት ገድሉልን በዚህ ፈጸመ ምእመናንም መእተው በድኑ ወሰዱ፣ ከከተማው ደዋይ በሆነ ተራራ ላይ ገንዘው በክብር ቀበሩት። ረድኤቱ በረከቱ አማላጅነቱ በሁላችን ላይ ይጽፍ ድርብ ሆኖ ይደር። በዕለቱ ከተከበሩ ቅዱሳን በዓላት ረድኤት በረከት ይክፈለን። ዘአቅረብኩ ማህሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ